አይሚያ አሁንማ እንደ ድሮ ብሩኬሊ ሄድ ብሎ መሄድ ቀረ ቀረ ቅጣት ሆነ። አይሚያ አሁንማ ከባሌ ጋር ስንቀመጥ አንድ ቀን ክፉ ደግ ተነጋግረን አናውቅም። ገባሽ? እኔ ከፍቅር ዜድ የስደተኛዋ እህታችን ናት። እንግዲህ ስደት ላይ እንግዲህ ለረጅም ዓመት ቆይታለች እንዲሁም የአራት ዓመት ባለትዳር መሆኗን እንግዲህ በአብሬሽ እና በሩታ በፍቅር ደጋፊዎች የመጣባትን ነገር እስከ መጨረሻ ድረስ እስኪ ለሌሎቻችንም ትምህርት ይሆነናል። ላብራራላችሁ መጥቻለሁ፣ ውድ ቤተሰቦቼ። ሌላም ደግሞ ስለ ሀይሚና ስለ ብርኪም አንዳንድ ነገሮች ልናገር መጥቻለሁ። እሱም እንግዲህ ምንድነው ያው ቪዲዮን እስከ መጨረሻ ድረስ አዳምጡት። በተለይ ስለ እህቶቼ ነው ላወራ የመጣሁት ዛሬ። በጣም ዜድ አሳዝናኛለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እኔ እግዚአብሔር ይመስገን። አዘናል ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ ማለት ነው። እንግዲህ ብዙዎቻችሁ ኮመንት ስር ጠይቃችሁኛል። መጀመሪያ የሀይሚ መልሸድ ሄድ ሀይሚዬ ትምህርቷን ትታለች ወይ ብላችሁኛል። ትምህርቷን በፍጹም አትቶ ምንም ያክል እርግጠኛ አይደለሁም፣ ግን ትምህርቷን አትቶም እንደሚመስለኝ በትርፍ ጊዜዋ እንትን ትማራለች። ምንድነው ስሙ ከማሄ ጋራ ከማሂ ጋራ የሙያ ሙያ ትምህርት የጸጉር የጥፍር የተለያዩ ነገሮች እነሱን ስራ ትሰራለች፣ እየተማረች ነው እነሱ። ሌላው ደግሞ ትምህርቷን እሱ ለመማር ስትል ትምህርቷን በኦንላይን ላይ አድርገዋለች፣ እንደዛ የሚል አይነት ወሬ ነው የሰማሁት። በጣም በጣም ግን እርግጠኛ አይደለሁም፣ ግን በፍጹም ትምህርቷን አልተወችውም። አትጨናነቁ። ግን የሆነ ሰዓት ላይ ልክ ቻናሏ ተዘግቷል እንዲሆኗል ብላቸው እንደተጨነቃቸው ሁሉ የሆነ ሰዓት ላይ መልስ ትሰጣቸዋለች ብዬ አስባለሁ። ትምህርቷን በፍጹም ትተዋለች ብዬ አላስብም። ትምህርቱ ብታው ብሩኬላ ዝም የሚል አይመስለኝም። በፍጹም ትምህርቷን አትተውም፣ ግን አስተካክለዋለች ይመስለኛል። ክላስ አትሄድም፣ በኦንላይን ነው መጨረስ ይቻላል። መጨረስ መማር በኦንላይን ላይ እውነት ነው እንኳን አይደለም እንኳን አይደለም እንኳን ይሄ ዩኒቨርሲቲ ኖርማሊ፣ አስራሁትና አስራ አንድ እኮ በኦንላይን ላይ መፈተን መማር ይቻላል። አሁን ላይ ትንሽ ተሻሽሏል ሀገራችን ላይ እና ያን ያክል እኔ ትምህርቷን ታቋርጫ የሚል እምነቱም የለኝም። ከብዙ ሰው የሚሰማዎት እንደዚህ ነው በኦንላይን እየተማረች በትርፍ ጊዜዋ የሙያ ትምህርት ትጀምራለች ከማሂ ጋር እንደዛ ነው የሰማሁት ኮመንት መልሽልን ባክሽ አሳዝናኝ ነው ትምህርቱ አንተታለች ወይ ብላችሁኛም ብዙዎቻችሁ በዚህ አጋጣሚ ሀይሚዬ ይሄን መልእክት ከደረሰች ስለ ትምህርት ሻለውን ነገር አብራደች ብትነግራቸው ደስ ይለኛል ወይም ደግሞ ብሩክን ብትናገር ያው ነው ብሩክ ማለት ሀይሚ ነው ሀይሚ ማለት ብሩክም ስለሆነ ብሩክም ብትሆን ያው እንደዚህ አይነት ነገሮችን ለቤተሰቦቻቸው ብታስረዱ የተሻለ ነው ብዬ አስባለሁ። ሌላው እንግዲህ ትናንትና ሀይሚ ያው ድባይ ልሂድ ብላ ስትገረፍ አምሽታለች። ከዚህ በፊት እንግዲህ ድባይ የትም ልሂድ ስትል ሀይሚ ብሩኬ ቅር እያለውን ቢሆን እሺ ይል ነበር። አሁን ግን የለም የለም፣ እግርሽን እየሰበርኩ ቤት ነው ማውልሽ። ድሮ ልክ አባት ጥፋ ሰጠፋ እግርሽን ሰብሬ ሰብሬ የዶሮ ጠባቂ ነው ማድረግሽ ይለኝ ነበር። እና ዛሬ ትናንትና ብሩኬ ሲያወራ የነበረው ሁሉ በቃ እንደ አባቶች ለነገሩ ለሀይሚ አባትም ወንድምም ባልም ሁሉ ነገር ነውና፣ ይገባል፣ ይገባል፣ ይገባል መቅጣት ማለት ነው። በቃ ይሄን ነገር ነበር እሷ የምትፈልገው፣ እሷ እራሱ ማለት ነው እንደሚመስል። ምክንያቱም ብዙ ጊዜ ሲፈቅድላት በጣም ይደብራት ነበረ። በጣም መፍቀድም የለበትም በፍጹም። እኔ እራሱን እናደን ነበር ሲፈቅድ። በተለይ ፍጼን ፍራንክ አርጋ የመጣች ጊዜ ደሜን ነበር የፈለ በቃ ቡታ ጅራድ ሄጥረ ሄጅ በቃ ማለት ይችላል። ለካ ቡቡ የውስጡን በውስጡ አስቀምጦ ነው፣ ውስጡ እየተቃጠለ ነው የሚሸኛት። እስከ ዛሬ አላወቅንም፣ ግን ያው እሷ ስትለው ያው እሷን ላለመጫን ብሎ እሷን ላለማስገደድ በፍላጎቷ እንዲሆን ስለፈለግን፣ አሁን ግን ፍላጎቷ ስለሆነ ይኸው ዱባይ ልሂድ፣ ወዴት አትሄጃትም፣ አትሄጃትም እና ጥሩ መልሷን አግኝታለች ማለት ነው። ሃይምዬ ትናንትና ቪዲዮ በጣም ነው ምችት ድርልት ያለኝ ማለት ነው ሌላው እንግዲህ ያው እና ሃይሚኒዥ የመጣሁት ያው በእነሱ ዙሪያም እንዲህ አይነት ነገር ስላለ ነው። ዛሬ እንግዲህ ትናንትና ማታ ቲክቶክ ላይ ዜድን በጣም እንግዲህ ሲያሽከራክሯት፣ ሲያዝቋት ብዙ ነገር በት መዛቅ በነገራችን ላይ ኖር የለውም፣ በት ቤት ስንለቀልቅ ነው ያደግነው፣ ውድማ ስንለቀልቅ ነው ያደግነው። ኖርማል ነው፣ ምንም ችግር የለውም። ግን ግን እኛ ስደተኞች፣ የስደት እህቶች ለምንድን ነው እርስ በራሳችን ራሳችንን የምናስቀብረው? አንድ ቲዩበር ስለተጣላ ሌላውን ሰው ለምንድን ነው እንደዛ የምትፈጣፍጡት? ወይ እነሱ እኮ ነገ ዞረው ይገጥማሉ። እኛ ተጣልተዋል ብለን የምንጠብቃቸው ሰዎች ሰላማቸውን አግኝተው ነው ቪዲዮ ላይ የሚመጡት። እኛ ስደተኞች፣ የስደት እህቶች፣ እውነት ስለሚቆረቁረኝ ነው እኔ። ለእኔ ችግር የለውም ለእኔ ለምን ችግር የለውም መሰላችሁ? አንዳንዴ የሰው ላይ ስህተት አይጠፋም፣ ስህተት ይኖራል። በስህተቴ ልዘቀዘቅ፣ ልወቀጥ፣ ምናምን እችላለሁኝ። ያን ስህተቴን ደግሞ ማስተካከልበት ጊዜ ይኖራል። ግን ይሄ ሁሉ ነገር ከምታደርጉ ለእኔ አይደለም ብላችሁ አሁን ዜድ ቲክቶከርና ና አለችም። እኔ ብዘቀዘቅ፣ ምንም ብል ቢያንስ የዩቱብ ሰራተኛ ነኝ። ምንም ይገባኛል፣ ምክንያቱም ካጠፋሁ ይገባኛል። ግን አግባብ አይደለም ይገባኛል ስላችሁ አግባብ ሆኖ አይደለም። እእናንተ እናንተ በዚህ የምትደሰቱበት ከሆነ አድርጉት፣ ምንም አይመስለኝም። ግን ይህ ሁሉ ነገር ከሚፈጠር እኛ ስደተኞች ሆነን እርስ በራሳችን ራሳችንን አስከብረን ሌላ ሰው መጥቀም ነው የሚሻለው፣ ወይስ እናንተ ራሳችሁን እርስ በራሳችሁ እየተጣላችሁ እርስ በራሳችሁ ሳትረዳዱ ለሌላ ሰው ለመርዳት ነው የምትቸኩሉት? እኔ አሁን በጣም ነው ያዘንኩት። ትላንትና ዜድን እኔ ቲክቶክ ላይ ነው ማቃት ይቅርታ አድርጉልኝ። ያው የነብሩክ ደጋፊ ናት። እነብሩክ አንዳንድ ኬክ ሲያከብሩ ምናምን ተሰቅለው ብዙ ነገር ያወራሉ፣ ከሃይሚ ጋር ምናምን ምናምን ያወራሉ እና እኔ ማቃት በእንደዛ ነው። ያን ላይቭ እንኳን ሲገቡ እኔ አላያቸውም። እኔ ግን ትናንትና የምር በጣም ነው ያሳዘነችኝ። በጣም በየቤቱ ደግሞ ሆዲ ቁጠረው፣ እሱ አሁን ስላወጣች ነው እንጂ እንደዛ በየቤቱ ሆዲ ቁጠረው ነው የሚባለው ምክንያቱም ባለተዳሪ የሆናችሁ እህቶቼ፣ እዛ ወይ ልጅ አላችሁ ወይ ከዚህ የሰራችሁ የላካችሁት ገንዘብ ይኖራል ቤት ይሰራልኛል ምን ይልልኛል ብላችሁ ብዙ ገንዘባችሁን አስታችኋል። እናንተ እዚህ ሀገር ብዙ አመት ቆይታችኋል፣ ብር አልያዛችሁም። ግን እንደዛ አድርጋችሁ የሁሉ መስዋዕት ከፍላችሁ ዛሬ ቲክቶክ ላይ እናንተ በምታደርጉት ነገር ባላችሁ ሳይወደው እንደዚህ አይነት ነገር ማዕቀብ ሲወርድባችሁ አያስጠላም? ያስጠላል። ለምናት ለምን ለምን እንዲህ ይሆናል ማለት በቃ ቆም ብላችሁ አስቡ እስኪ። አሁን እሱ አሁን እሷ እኔ እንዴት ቃል መግለጽ ነው የሚያቅተኝ። እዚህ ደረጃ እኮ የሚያደርስ ነገር እኮ አይደለም። የከሌ ደጋፊ፣ የከሌ ደጋፊ፣ የከሌ ደጋ ለምንድን ነው ደጋፊና ደጋፊ እያረጋችሁ እናንተ ጦርነት የምትፈጥሩ ቲክቶክ ላይ? ቲክቶክ ስንት ብር ነው የሚከፍላችሁ? ቲክቶክ ዶላር ነው የሚከፍላችሁ? እዚህ ላባችሁን ጠፍ እያደረጋችሁ እዛ አገር ቤት ለካችኋል ለባላችሁ፣ ለልጆቻችሁ ከዛስ፣ እንደዚህ እንደዚህ ተሪ ገዩሽ እንደ እንደ ስትናገሪ የሰማሁሽ ይህ ስነ ምግባርሽ ከኔ ጋር አይቀጥልም። አጅሬ ብሩን ይዞ የሰራውን ቤት ይዞ ግድት ያደርጋችኋል። ለምን ለምን? ከዚህ ሁሉ ሚዲያው ቢቀርስ የምትከታተሉትን ሰው ተከታተሉ፣ ተከታተሉ። ግን ደግሞ ሚዲያ ላይ ቦታችሁ እንዲክፉ ደጉን ሰኩሪቲያችሁን ለምን ታወራላችሁ? ለምን ለምን ሙድ ትይዛላችሁ? እናንተስ? አሁን አንድ ሰው ተናዶ ሊያወራ ይችላል። እናንተ ታዲያ ሌሎቻችሁ ለምንድነው ሙድ እምትይዙት? አረ ተው፣ እንከባበር። ተው እህቶቼ፣ የሴት ዩቲዩበር፣ ሴት ዩቲዩበር እወዳለሁ፣ አደንቃለሁ ትላላችሁ። ታዲያ ለምንድን ነው የስደት እህትሽን እንደዚህ እርስ በራሳቸው ተባልተው ሲዘቃዘቁ? ለምንድን ነው ታይ ታይ ታይ? ተው፣ እማትባባሉት እዚህ ጋ አሁን እናንተ ስትዘቃዘቁ አብርሃም ነው ወጡ። የአረብ ሀገር እህቴን እንዳትነኪያት፣ ሩታ ናት የአረብ ሀገር እህቴን እንዳትነኪያት ብላ የተናገረችው በገጿ በኢንስታግራም ገጽ ብትሉ በቲክቶክ ብትሉ ማን ተናገረ? ማንም አልተናገረም። ማንም ማንም እናንተ ለምን ቅድሚያ ለምን ለራሳችሁ አትኖሩም? ቅድሚያ ለምን ራሳችሁን አታስከብሩም? ለምን እንዲህ ስሜታዊ ሆና ማለት ነው ዜድ እንግዲህ አስቡት፣ አራት ዓመት ትዳር ማለት አስቡት። ከዛ አራት ዓመት ከዛ በፊት አብራ ይኖረችውስ፣ አራት ዓመት አረብ ሀገር ከመጣች ነው፣ አራት ዓመት በሰላም ይኖረችው ነው። ከዛ በኋላ ሲያለው በየቤታችሁ ደግሞ ሌሎቻችሁን ወዲህ ቁጠሩ። ሚዲያ ላይ ስላላወጣችሁ ነው። እዚህ ግን እልኸኛ ሆና ወጣችሁ። ለምን በዚህ ልክ ለሰው ደግነትም ሲበዛ ዋጋ ነው። ምንድን ነው ያለው ብሩክ? ኧረ ተው ተመከሩ። ከእያንዳንዱ የቲውበር እስኪ አንዳንድ ነገር ቁም ነገር ውሰዱ። ከእያንዳንዱ የቲውበር እንዲህ አሁን ሩታ፣ ያ ሁሉ መከር አለፈ ያ ሁሉ በቃ ተ እንደዛ ሁሉ ነገር አለፈ። ዛሬ ላይ ግን ማለት ነው ከአብርሃም ጋር ስትተቃቀፍ ስትታዘል ያ ሁሉ ጸብ ያለ ይመስላል፣ ውስጥ ውስጥ የለም እያንዳንዶቻችሁ የሚሰሩትን ስራ እያወቃችሁ ለምንድን ነው እህቶች በዚህ ልክ ትዳራችሁን እስከማጣት ማጣት ገንዘባችሁ እስከምታጡ ድረስ ለምንድን ነው ይሄ ሁሉ መስዋዕት የሚከፈለው ምን ስለሆኑ ምን ስለሆኑ እኛ እኮ እጃችን ክሎሮክስ ተጋግጦ እንደሰው ሰው ማጌጥ ሲያምረን ሳናጌጥ እንደ ሰው መልበስ ሲያምረን ሳንለብስ እኮ ነው የምንሰራው አረብ ሀገር ተመችቶን አደለም ስቀን አደለም ውድ ቤት ሰዎች እውነት እኔ በዜድ በጣም ነው የተሰማኝ ትናንትና። በዜድን ብቻ ሳይሆን ዜድን ስለሰማዋት ነው ሌሎችም ብዙ አላችሁ። ለምን በዚህ ልክ ለምን ራሳችን እናስንቃለን? ለምንድነው ራሳችን የማናስከብረው? እና ድንቅ እንውደድ በቃ። ከዛ ውጭ ግን የህይወታችሁን ሰኩሪቲ ነገር ለምን ከደጋፊና ከኦዲንስ ጋር ለምን ታገናኛላችሁ? አታውሩ በቃ። ወታችሁ ሆድ ሆድ ፍጀው እውነት ነው ብላችሁ አታውሩ። ይሄ ህዝብ ማለት ነው መሳለቂያ ነው የሚያደርጋቸው። ነገ አንቺ አንድ ብር ቸገሮች ብለምኝ እዚህ ሚዲያ ላይ ወተሽ፣ ዛሬ ያደረግሽው ነገር እያቀናበረ መፖሰት ነው እንጂ የኛ ህዝብ የሚያውቀው ረ እንዲሰርታለች እና ልርዳት የሚል ሰው የለም። እህቶቼ እግዚአብሔርን ንቁ፣ ማርያምን አሁን በተወደደ ኑሮ ግዴታ ዛሬ አረብ ሀገር ማዳን ቤት ስላለሽ ብቻ ነገ ህይወት በአንቺ ላይ አንቺ እንደምትመሪያት ህይወትሽን ከነ ቤተሰብሽ ከነ ልጅሽ ከነ ባልሽ ህይወትን የምትመሪያት አንቺ ነሽ። ማዳን ቤት ሆነሽ አይደለም ሁሌ የምትመሪው። ይህንን አስቡበት ቤተሰብ፣ የምሬን ነው እግዚአብሔርን። እኔ በጣም ብዙ ነገር ነው ያሰብኩት ትናንትና ሴድ በተናገረችው ነገር ማለት ነው። ለምን በዚህ ልክ ለምን እንጨካከናለን? ለምን ጥፋት ቢኖርብኝ እንዴ እንዲህ አጥፍተሻል በቃ ተመከሪ። ስድቡ ምን አስፈለገ? ፎቶ መዘግዘቁ ምን አስፈለገ? ያልሆነ ነገር ያልሆነ ሞተች ምናምን ለምን እች ልጅ እኮ ቤተሰብ አላት። እናንተ እንደዛ ብላችሁ ስፖስታት ቤተሰብ ምንድን ነው የሚለው ለምን ቆም ብላችሁ አታስቡ እንዴ? እች እኮ ስደተኛ እህትሽ እኮ ናት። ነገ የሆነ ነገር ሆንሽ ብትባይ ኦንላይን ላይ ትደርስልሻለች። ግን ነገ የሆነ ነገር ሆንሽ ብትባይ አብርሽ፣ ሩታ፣ ሙቤ ወይም ብሩክ ወይ ማንም አይደርስላችሁም። ይህን ነው ወቁ። እኛ ራሳችንን አሳልፈን እንወዳቸዋለን። ይሄ ደግሞ ያው የእነሱ ስብ እና ነው እንወዳቸዋለን ማለት ግን ራሳችንን እየገደልን አይደለም፣ እየኖርን ነው የምንወዳቸው። እየመረራችሁ ዋጡት። የምሬ ነው የምላችሁ። መጀመሪያ ራሳችሁን አስከብሩ። ስደት ያላቸው እህቶቼ ራሳችሁ መጀመሪያ አስከብሩ። ሰውን ስትወዱት እየኖራችሁ ለመወደድ ነው እንጂ እየሞታችሁ ለመወደድ አትሞክሩ። እግዚአብሔርን በጣም ተሰምቶኛል። የምሬን ነው እንዴት በዛ ልክ ፎቶዋን አይኗን እንዲህ ብልጥጥ እያደረጋቸው እንዴት ነው በዛ ልክ የሰው ልጅ ሚዲያ ላይ እንዲህ የምትለቁት? ምን ያክል ብር ቢከፈላቸው? ምን ያክል ጭንቅላታቸው እዚህ ጥግ ድረስ ብሔር ነው እንደዚህ አይነት ነገር የምታስፉት? በጣም ያሳፍራል። እውነት ነው የምላቸው በጣም በጣም እውነት። ይሄ ቲክቶክ እያለ ምንም አይነት ሰላም የለም። ያስጠላል የምር እንዴ እነሱ እንኳን ተዋደው ተዋደው መስራት ያለባቸው ድረስ ሰርተው አሁን ደግሞ መሆን ያለበትን ነገር በፕሮግራም እያስኬዱ እናንተ እዚህ ቃ ሌላ ጸብ፣ ሌላ ድብድብ። ምን ይሉታል? ምንም ትርጉም የለውም። ለእናትሽ፣ ለአባትሽ፣ ለባልሽ፣ ለልጅሽ ኑሪ። ነገ ደግሞ አገር ገብተሽ ኑሮሽን ራስሽ ምትመሪያት አይቀርም። ጣራና ጉልቻ አይቀርም። መምራት አይቀርም። ማንም ቆሞ አይቀርም። አረረም መረረም ትዳር መያዝሽ አይቀርም። ዛሬ እዚህ ትዳርን ብትሽም ባትሽም ነገ ስቴጅ መያዝሽ አይቀርም። ምክንያቱም ሰውነንና መቸስ ሰው የሆነውን ነገር መሆን ስላለብን ማለት ነው። ስለዚህ እህቶቼ አስቡበት። ካጠፋው በጣም ይቅርታ አድርጉልኝ፣ እኔ ስለተሰማኝ ነው። መጀመሪያ እኛ እርስ በራሳችን እንከባበር፣ መጀመሪያ እኛ እርስ በራሳችን ገበናችንን እንደብቅ። ለማንም ማሳልፈን ሚዲያ ላይ መስጠት የለብን። እርስ በራሳችን ለመደበቅ መቻል አለብን ቤተሰቦቼ። እኔ ካጠፋሁኝ፣ እውነት እውነት በጣም ይቅርታ አድርጎልኝ። ግን የዜድ በጣም ስሜታውን ያደርገኝ። ለምን ስደተኛታችን ናት ምን አደረገች እ እርስ በራሳችን ለምንድን ነው እማንደጋግፈው? ለምን ሲባል ምንድን ነው ችግሩ ችግራችን? ለምን አንነጋገርም? እኛው ለእኛውም መተጋገዝ አለብን። እነሱ እነሱ እርስ በራሳቸው ተጋግዘው አደለ ዩቱብን የሚሰሩት? እና እኛ ደግሞ ስደተኞች እኛው በኛው ብንተጋገዝ ምንድን ነው ችግሩ? እርስ በራሳችን ለምን እንመቀኛኛለን? እና ለማንኛውም እግዚአብሔር ልቦና ይስጠን እግዚአብሔርን አስቡበት ቤተሰቦች ስደት ያላቸው እህቶቼ አስቡ የምር እኔ እንጃ ማለት ካስቀየምኳቸው ይቅርት አድርጉ በጣም ስሜት አድርጎኛል ፎቶዋን እንዴት እንዴት እንዴት እንዳደረጉት እንዴ እኔ ባለፈው በመጀመሪያ ሳልናገር ተደብቄ በመሰራ ሰዓት ቤተሰብ ጋር ደርሶ እናቴ ፌንት ነው የወደቀችው አሁን ግን አስረድቻለሁ ችግር የለብኝም አሁን እሷስ አሁን እንደዚህ አላስረዳች ቢሆንስ እቺ ልጅ ቤተሰቦቿ ምንድን ነው የሚሏት? አሰብኩት። እኔ በጣም ነው የደነገጥኩት።